ይህን ቤተሰብ እንደዚህ ያማረ ብርያኔ ሆኖልኛል ማለት ነው። እንደፈለግኩት ነው የሆነልኝ። በጣም አሪፍ ነው፣ ለየት ያለ ብርያኔ። እስከ ዛሬው ብርያኔ ለየት ለየት እያለ አሰራርም ነው። በጣም ተወዱታላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰአደ ፋሚሊ ቤተሰቦች እንዴት ናችሁ? ዳራችሁ ይህን ደህንነት በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቼ ያለሁ ማለት ነው። የዛሬ አዲስ ቪዲዮ እንግዲህ ብርያኔ ነው። ብርያኔ እስከዛሬ እየጠበስን ነበር ብርያኔ የምንሰራው ዛሬ ግን በተለየ ሁኔታ ነው የመጣሁት። ስጋ ግብአቶችን አዘጋጅቻለሁኝ። ማቴሪያሎች ግብአቶችን አዘጋጅቻለሁኝ። ዶሮዬን አጥቤ አዘጋጅቻለሁ። ጾም አጤን ከተፍ ያለውን ሁሉም የምፈልጋቸውን ግብአቶች አንድ በአንድ አዘጋጅቻለሁ ማለት ነው። እዚጋ ባህራቶችን ሁሉም ባህራቶቼ አዘጋጅቻለሁ። እናንተ ቤታችሁ ውስጥ ባለው ባህራት መስራት ትችላላችሁ። ቀለል አድርጋችሁ እንደዚህ በቃ ለመጥበስ ሆነ ለምንም ሰዓት አይፈጅም። በቃ ስጋሮ ባለኝ። ይሄ ደግሞ ዛፈራኔ የራሱ መትሆን ነው የብርያኔው። እዚጋ ጋር ደግሞ ሳልሳ አለኝ። ቱም እና የሚያቃጥለው ቃሪ አንድ ጋ ነው። ይህን ማለት ነው እናንተ አለማድረግ ትችላላችሁ። እኔ ያው ሰዎች ስለሚፈልጉ ነው የተጠቀምኩት። እዚህ ጋር ኮስባራ በደቀቁ ከትፍ ያለሁኝ ካላችሁ ማድረግ ትችላችሁ። ችግር የለውም። እዚህ ደግሞ የተጠበሰ ሽንኩርት አድርግ ያለሁ አንድ የፍሬ ጦማት ነው የተጠቀምኩት። እዚህ ጋ ባህራት ሁሉም ባህራት ነው የተጠቀምኩት። ባህራት ምሽክል፣ ፍልፍል፣ አስዋድ፣ ካሞን ሁሉም ነው የተጠቀምኳቸው። በመቀጠል ዘይት ዘይቱን ካላችሁ ዘይት ዘይቱን ታደርጋላችሁ። ዘይት ዘይቱን ከሌላችሁ ደግሞ ዘይት ወይም ደግሞ ዝብዳ መጠቀም ትችላላችሁ። ቤታችሁ ውስጥ ባለው ነገር መጠቀም እንችላለን ማለት ነው። በመቀጠል አንድ ኢሮብን የተጠቀምኩት ትልቁ ከሆነ አንድ ትንሹ ከሆነ ደግሞ ሁለት መጠቀም ትችላላችሁ ማለት ነው። እንደዚህ ካደረኩ በኋላ ሌሞን ጁስ ነው ያደረኩት። እናንተ ጅሀዙ ካላችሁ ጅሀዙን መጠቀም ትችላላችሁ። ጅሀዙ ከሌላችሁ ደግሞ እንደዚህ መጭመት ትችላላችሁ። ጀሀዙ ካላችሁ ጀሀዙ ጀሀዙ ከሌላችሁ ደግሞ ይህን ፍሬሹን መጠቀም እንችላለን ማለት ነው። በመቀጠል ይህን ካደረኩ በኋላ ሳልሳዬን አደርጋለሁኝ። ሳልሳ ብዙ አላበዛሁም። እዚህ እንደዚህ አድርጌ አዋህደዋለሁ። በደንብ አድርጌ አዋህደዋለሁኝ በደንብ አድርጌ ማለት ነው፣ ሁሉም እንዲዳረስልኝ ዶሮ አዋህደዋለሁ ማለት ነው። በጣም አሪፍ ነው፣ ቀለል ያለ ነው። መጥበስ ምናምን የሚያታግል ነገር የለም። በቃ አጠር መጠን እጥን እያለች ብርያኔ ነው የሚሆንላችሁ። በጣም ይሄ እንደዚህ በደንብ አድርጌ አቀላቅየዋለሁ ማለት ነው። በጣም በቃ ሽታው ልነግራችሁ አልችልም። የምር በነግራችሁ ላይ በሕራት ይሁን መችጉስም ስሰሩ ብርያኔም ስሰሩ በራሱ ሽታው ደስ ይላል። ይሄ እንደዚህ ካዘጋጀው በኋላ ለግማይ ሰዓት ለአንድ ሰዓት ለደቂቃ ማስቀመጥ ትችላላችሁ። እንደዚህ ግድ እናርጋችሁ ማስቀመጥ ትችላላችሁ። በኋላቱ ወደ ዶሮ ውስጥ እንዲገባለን ማለት ነው። እንደዚህ አድርገን እናስቀምጣለን። በመቀጠል እዚህ ጋር ሩዜን እኔ ሁለት ኩባያ ነው የተጠቀምኩት። ይሄ የተፈጨ ዘፈራን ነው የተጠቀምኩት ይሄ ደግሞ ባህራት ሩዝ ላይ ስንጠቀም የምናደርጋቸው ሄል አለው፣ ሚስማር አለው፣ ወይም ደግሞ ቁርንፍድ። ከዚህ ደግሞ ሰኑት አለው። ይሄ ሩዝ መስሪ ነው። እዚ ጋ እንግዲህ ይሄን ይሄው እንደዚህ ከሆነልኝ በኋላ አሪፍ እንደምፈልገው አይነት ሆኖልኛል። እዚ ጋ ድስቴን አግዬ ያለሁኝ ከፈለጋችሁ ዘይዘይት ዘይት ያላችሁን ቤታችሁ ውስጥ ካሞቃችሁ በኋላ እንደዚህ ዶሯችሁን ማድረግ ትችላላችሁ። እኔ ዶሮዬን አድርጌያለሁ ማለት ነው። እንደዚህ እንትን ካልኩ በኋላ ላይ አንዳንዴ ካሜራውን ብዙ ጊዜ እንትን የማይለው ላቦት ስላለው ካሜራውን እንድብዝዝ ያደርገዋል። ቀረብ ሳደርገው ማለት ነው። በርቀት ካልሆነ ቀረብ ሳደርግ እንትን ይልብኛል። በመቀጠል አንድ ማጅ ቃሪያ ነው የተጠቀሙት። ማጅ ስትጠቀሙ ግን ጨው መቅመስ አለባቸው። አንዳንድ ዳሮዎች ጨው አላቸው። እንደዚህ ካረኩ በኋላ ቀስ አድርጊ እሳቱን እቀንሰውና በደንብ አድርጊያ በስለዋለሁ። እሳቱን እቀንሰውና ማለት ነው። በነገራችን ላይ ብርያኔ ስንሰራ በሮብ መስራት እንችላለን። ሮብ ምንም ምንትን ባህር አሳ እናደርግ፣ በሮብ መስራት እንችላለን። እንደዚህ እንትን ካልኩ በኋላ እሳቱን ከቀነስኩት በኋላ እንደዚህ አድርጌ በደንብ እያየሁኝ እንዳይቄጡ እንዳይይዝብኝ እጠብቀዋለሁኝ። እንደዚህ አንዳንድ ድስቶች ግለት ማይችሉ አሉ፣ እና እነሱ እንትን ካለ ከስር የሆነ ነገር ማድረግ አለብን ማለት ነው። ይኸው እንደዚህ ሩዝ ያሁን ዶሮ ያሁን እየበሰለ ነው። በጣም አሪፍ ነው። ትወዱታላችሁ አላችሁ። ቀደል ያለ ነው። በመቀጠል እዚህ ጋር የሩዜን ውሃ እያፈላሁ ነው። አሁን ሩዜን አደርጋለሁ ማለት ነው። እዚህ ቅድም ያሳየኋችሁ ባህራት ነው። ይሄ ጫው ነው የጨመርኩት እስጋ ጋር ሩዜን አጥቤ አዘጋጅቻለሁኝ። ሩዛችን እስከሚበስል ድረስ እንጠብቃለን። እዚህ ጋም ዶሮዬ እየበሰለልኝ ነው። እንደዚህ በጣም አሪፍ ነው። እዝጋም ሩዚ እየበሰለልኝ ነው። በጣም በጣም ደስ የሚል ብርያኔ፣ ቀለል ያለ አሰራር ነው። ሞክሩት። በጣም አሪፍ ነው። ማሻላ የበህራቱ ሽታ እዚጋ እንግዲህን ሩዜ በስሎ ወጥቷል ማለት ነው። ውሃውን አጥለል ያለሁኝ በመቀጠል ያደረኩት ዶሮዬን ቅድም ያዘጋጀሁትን ዶሮ ሩዙን ከስር ከመካከል አድርጌ ነው ያረኩት። ወይም ደግሞ ሩዙን ከስር ዶሮውን ከስር አድርጋችሁ ሩዙን ከላይ ማድረግ ትችላላችሁ፣ እንደ እናንተ ፍላጎታችሁ ማለት ነው፣ መጠቀም ትችላላችሁ። ዶሮውን ሁለት ጊዜ ማድረግ ትችላላችሁ፣ ሁለቴ በመሀል ሩዝ አስገብታችሁ። እኔ ግን አንድ ጊዜ ነው እንትን እምለው እዚጋ ኮስባር አርግ ያለው ሽንኩርት፣ ቃሪያ አድርግ ያለሁኝ ሌሞን የምፈልጉ ከሆንም ማድረግ ትችላላችሁ። በመቀጠል ሩዜን ድጋሚ አድርግ ያለሁ ማለት ነው። እንደዚህ ዋው በጣም ደስ ይላል። ያው እንደዛ አድርገን ጨርሻለሁኝ። በመቀጠል ኩስባራ እና ሽንኩርት የተጠበሰ ሽንኩርት እዚህጋ እዛ ፈራመድሁን በውሃ በጥበጥ አድርጌው ነው። እንትን እንዲያወጣልኝ ከለር እንዲያወጣልኝ። እናንተ ከቤታችሁ ውስጥ ባለ ነገር ማድረግ ትችላላችሁ። ከፈለጋችሁ በኩርኩሙ ማውጣት በኩርኩሙ ማድረግ ትችላላችሁ። እንደዚህ ራሱን የቻለም ካላችሁ ራሱን የቻለ ማድረግ ትችላላችሁ ማለት ነው። ይኸው እንደዚህ አሪፍ ሆኑልኛል ማለት ነው። ማሻአላህ። ይኸው እንደዚህ ያማረኑ ይሆንልኝ። በጣም ነው ደስ የሚለው ሽታውም መልኩም ደስ ይላል። እንደፈለኩት ነው የሆነልኝ። ብርያኔ ደስ የሚለኝ እንደዚህ ሲሆን ነው። በቃ ከለር በጣም ድምቅ ያለ ሳይሆን በጣም እንትን ያለ ግን ያለ ሳይል እንደዚ አሪፍ የሆነ ብርያኔ ነው የሆነልኝ ማለት ነው። እንደዚ ሁሉንም አዋህጀዋለሁ አንድ ጋር። እስካን እንግዲህን ሳህኔን አዘጋጅቻለሁኝ። እንደዚህ በጣም አሪፍ ነው ሞክሩ ትላለሁኝ። ስለምታበረታቱኝ ከልብ አመሰግናለሁ። በርቺ፣ ጠንክሪ፣ ጎብዥ ስለምትሉኝ ከልብ ከልብ ነው የማመሰግነው ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ እንደምታደርጉልኝም ከልብ ነው የማመሰግነው። በቀጣይ በአዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።